በጣም ነው የወደድኩት። እንደምታየው እዚህ ጋ ያለው ዲዛይን እዚህ እዚህ ጋ በጣም ለየት ያለ ውበት አለው። በጣም ሰፊ ጥለት ነው። አንገድ ዲዛይኑን ደግሞ ቀለል ቢደረግ የተለየ ውብ ነው። ሰፊ ጥለት ሲሆን አንገድ ዲዛይኑ ቀለል ሲል ነው የሚያምረው። በደንብ ላይ የሰው ከዚህም አለ። ከዚህ ፍሬሙ የተለየ ዲዛይን አለ። ከዚህም የራሱ የሆነ ለየት ያለ ዲዛይን አለው። ፍሬም በሚመስል መልኩ ለየት ያሉ ዲዛይኖች አሉት። ማጀቢያ ሆኖ ለመሀሉ ለፕሮግራም ያለም ቅልብስ ነው አልቆለት ዋጋም በጣም ቆንጆ ዋጋ ነው። አልቆለት ተሰርቶ ሰላም ሰላም፣ ውድ ቤተሰቦች እንደምን አላችሁ? እንኳን ደህና መጣችሁ። ዛሬ ደግሞ እንግዲህ ሌላኛው ደንበኛችን ህዊ ሀበሻ ለእናንተ እያሳየቻችሁ የሚትቆይ ምርጥ ምርጥ አልባሳት አዘጋጅተናል። አብራችሁን እስከ ፍጻሜ ቆዩ። ይሄ እንደምን አለሽ? እግዚአብሔር ይመስገን። ሰላም እንዴት ናችሁ? ደህና ሰነበት? እግዚአብሔር መስገን። እሰይ! ውድ ደንበኞቻችን ይዘናቸው መተናል። በሀገር ውጭም በሀገር ውስጥም ያሉታችሁ ውድ ደንበኞቻችን ሰላም ናችሁ? ሰላማችሁ ይብዛልን። ዛሬ ደግሞ ሀሪፍ ሀሪፍ ሰፋፊ ጥለቶችን ይዤላችሁ ቀርብ ያለው ከዚህ ልብስ እንጀምራለን። እንደምታዩት ይሄ ልብስ ሰፊ ልብስ ነው። ያው ፕሮግራምን ታሳቢ አድርጎ የተዘጋጀ ልብስ ነው። እንደነዚህ አይነቱ ልብሶች በጣም ተጨንቀው ነው የሚሰሩት። በጣም ነው የሚያምር። አልቆውለት ደግሞ ከወገቡ በላይ ሲሰራው የተለየ ቆንጆ ይሆናል። ከዚህ ጋር አንድ ደረጃ ያለው ሲደረግ በጣም የሚያምር ልብስ ነው። ከዚህ ጋር እንደምታዩት ፍሬሞቹ በጣም ነው የሚያምሩት። ከዚህ ጋር ደግሞ እንደምታዩት በዚህ መንገድ ተሰርቷል። እኛ ደግሞ ከወገብ በላይ ቆንጆ አድርገን ሰርተን በጣም የሚያምር፣ ዋጋው ተመጣጣኝ እናንተ ያንገድ ዲዛይኑን በመረጣችሁት እና በፈለጋችሁት በወደዳችሁት መሰረት አልቆውለት 18 ሺ ብር ድረስ ይሰራል። ነጠላው በፍሬሙ ነው የተሰራ። እንደዚህ እንደምታዩት ቆንጆ ነው። ወርዱም ረዥም ነው። ታጥፎ ሲለበስ በጣም ቆንጆና ውብ ይሆናል። ሰፊ ነው ነጠላው። ወደ ቀጣይ ልብስ ስንሄድ ደግሞ ችልብስ ልብስ እናገኛለን። እንደምታዩት ፈርጥ በሚመስል መልኩ መሀል መሀል ገብቶበት ዲዛይኑን አሱ ውብበታል። ዳር ዳርዳሩ ደግሞ የተለየ ውበት አለው። እንደምታዩት ነው ፍዝዝ ብለው የሚያምሩ ጌጦች አሉበት። ያምራል። እናንተ በፈለጋችሁት በወደዳችሁት የከለር ምርጫችሁ የዲዛይን ምርጫችሁ በፈርጡም በፍሬሙ መሰራት ይችላል ማለት ነው። ቆንጆ ልብስ ነው፣ ሰፊ ልብስ ነው። ፕሮግራምን ታሳቢ ተደርጎም የተዘጋጀ ነው። ቆንጆውን አልቆለት 14 ሺ ብር ድረስ የምትዋቡበት ልብስ ነው። እዘዙና እኛ ቆንጆ አርገን ሰርተን እናስረክባለ ማለት ነው። ነጠላውን በዚህ መንገድ ተሰርቷል። በጣም ሰፊ ነው ወርዱ አጥፌ ያስኩት ትልቅ ነው። እንደምታዩት በጣም ያምራል። ይህ ልብስ እንደምታዩት ሰፊ ጥለት ነው በጣም ያምር ነው። ለሙሽራ ደግሞ ሲሰራ በጣም ቁጣጣሽ የሚያደርግ ልብስ ነው። በጣም ነው የሚያምረው እንደምታዩት ቢጫም ቡንኝም ነገር አለው። አሰራሮቹ ደግሞ ለየት ያሉ ነው። እዚህ ጋር ራሱ ለየት ያለ ፍሬሞቹ ራሱ የተለየ ውበት ከዲዛይኖቹ ወጣ ብለው የተሰሩ ስለሆነ በጣም ነው የሚያምሩት። ቆንጆ ልብሶች ናቸው። ሲዞር ሲገጣጠም ደግሞ የተለየ ውበት አለው። የአንገት ዲዛይኑን ደግሞ በዚህ በመሀሉ ወይም ደግሞ በፍሬሙ ቢሰራ የተለየ ውበት ይሰጣል። ቤልት ማድረግ ይቻላል። ለሙሽራ ቤልት ሲሆን ደግሞ የተለየ ያደምቃል። በተላላፊ ቤልት ሲሆን የተለየ ውበት አለው። የአንገድ ዲዛይኑን ለእናንተ እንተዋለን በመረጣችሁት መሰረት ተሰርቶ በጣም ቆንጆ ልብስ ነው። ለፕሮግራም በጣም የሚያደምቃችሁ ልብስ ነው። እዘዙነ ሰላሳ 30 ሽብር ድረስ ይሰራል። ሽብር በጣም ነው የሚያምረው የምትዋቡበት ልብስ ነው። ፕሮግራማችሁን ያደምቅላችኋል። በጣም ነው የሚያምረው 30 ሽብር ድረስ እዘዙነ እኛ ቆንጆ አድርገን ሰርተን ምናስረክብ ይሆናል። ነጠላውን ደግሞ እንደምታዩት በዚህ መንገድ ተሰርቷል። በጣም ነው የሚያምር። ከቀሚሱ ባልተናነሰ ነጠላው ላይ ሰፊ ጥለት ገብቷል። እንደምታዩት እንደዚህ ነው። አጥፌ ነው ያስኩት። ተሰብቶ ተቋጭቶ ሲያልቅ ደግሞ ታጥፎ ነው የሚለበሰው። በጣም ቆንጆ ነው። እንደዚህ ነው የሚያምረው። ከቀሚሱ ጋር ሲሆን ደግሞ የተለየ ውበት አለው። ቆንጆ ነው። ይህ ልብስ ከዚህ በፊትም ነበረና በጣም ቆንጆ ወደውት የወሰዱት ልብስ ነው። አሁን ደግሞ እንደ አዲስ አምጥተንላችኋል። እንደዚህ ዝም ያለ ተወዳጅ በጣም ይወዱታል። ብዙ ሰው ዝም ያለ ነገር ደስ ይለዋል። እንደዚህ በምታዩት መልኩ ሻይን የሚመስሉ ነገሮች ገብተውበታል። ጎልድ፣ ወርቃማ ነገር አለው። ያው በራሱ ሲሆን ደግሞ ሰው በጣም ይፈልገዋል። ከፈርጥ ይልቅ በራሱ ሲሰራ በጣም ሰው ይፈልገዋል። እንደዚህ ሁለት አይና መነን ነው ዳብል መነን ተጨምሮበት ዙሮ አልቆለት ሲሰራ የተለየ ውበት አለው። የአንገድ ዲዛይኑን ደግሞ እናንተ በፈለጋችሁት በወደዳችሁት መሰረት ተሰርቶ አልቆለት 17 ሺህ ብር ድረስ ይሰራል። ነጠላው በዚህ መንገድ ተሰርቷል። እንደምታዩት አጥፌ ነው ያስኩት። ከቀሚሱ ያልተናነሰ ጥለት ገብቶበታል። እንደዚህ አድርጎ ማሳየት ይቻላል። አልቆለት ደግሞ ቆንጆ ይሆናል። ይህ ልብስ እንደምታዩት ሁለት አይና መነን ነው። መነኑ ሁሌ ነው የምናገረው ሁለት አይና መነኖች ናቸው። መስሪያ የሆኑ ሁሉም ልብስ ሁለት አይና መነን ነው። ስለ መነኑ ጥራት ልብሶቹ ይመሰክራሉ። ችግር የለውም። የአንገት በላዩንና ዲዛይኑን እናንተ መምረጥ ነው ያለባችሁ። ይህ ልብስ ከዚህ በፊት በአረንጓዴ በተለያዩ ከለሮች መጥቶ ነበር። በጣም ተሰርቷል። በመካከለኛ ነው የነበረ ከዚህ በፊት አሁን ደግሞ ትንሽ ሰፋ አድርገው ሳይዙን ጨመር አድርገው ለየትም አድርገው ይዘውላችሁ መጥተዋል። እናንተ በፈለጋችሁትና በወደዳችሁት መሰረት የአንገድ ዲዛይኑን ተሰርቶ አልቆለት ሀያ ሺ ብር ድረስ ይሰራል። ዙሪያውን ሲዞር ሲገጣጠም የተለየውበት አለው። ነጠላው ደግሞ እንደዚህ ሰፋ ባለ ጥለት በጣም ወርዱ ራሱ ረዥም ነው። ይሄ በጣም ሰፊ ነው። አንድ ጠባብ ጥለት ነው የሚሆነው። ሲሰራ በጣም ቆንጆ ነው። በዛ ላይ መነናቸውን ሁሌ ነው የምነግራችሁ። የነጠላውም ራሱ ሁሌም ብታደርጉት የሚሆናችሁ ነው ይሄ ቀሚስ እንደዚህ በምታዩት መልኩ ተሰርቶ መጣል። ያው ዲዛይኖቹ አብስትራክት በሚመስሉ መንገድ ተሰርተዋል። በጣም የሚገርም ነው። መስቀል መስቀሎች አሉት፣ ግን ቀርቦ ለሚያቸው ነው እንጂ ከርቀት ላለሰው ብዙ ምን ነው የሚመስለው፣ ስዕል ዲዛይኑን ያገ ደግሞ እንደዚህ ስዕል በሚመስል መንገድ ሰርተን በጣም ነው የሚያምረው ሲዞር የተለየ ውበት የሚሰጠው የአንገት ዲዛይኑ በዚህ በፍሬሙ መሰራት ይችላል። እንደዚህ በምታዩት በፍሬሙ መሰራት ይችላል። ቀለል ለማድረግ በቀበቶ በቤልት ተሰርቶ ለፕሮግራም የሚያደምቅ ልብስ ነው። አልቆለት 17 ሺህ ብር ድረስ ይሰራል። ነጠላውም እንደዚህ በምታዩት መንገድ ተሰርቷል። እንደምታዩት ከቀሚሱ ባልተናነሰ ሰፋ ያለ ጥለት ገብቶበታል። አጥፌ ነው ያስኩት። ተሰፍቶ ሲያልቅ ደግሞ በጣም ሰፊ ረዥም ነው። ታጥፎ የሚለበስ ነው። እንደዚህ በምታዩት መልኩ ዲዛይን ያደርጋል። ከርቀት ደግሞ ፍሬሞቹ ራሱ የራሳቸው ዲዛይን እና ውበት አላቸው። በፍሬሞቹ የአንገዱ ዲዛይኑን መሰራት ይችላል። ይሄ ቀሚስ ደግሞ እንደምታዩት ከቅድሙ ቢጫው ካሳየዋችሁ ቀሚስ ጋር በግማሽ ነው ዲዛይኑ። ከዚህ ጋር ደግሞ ወጣ ወጣ አድርገው ለየት ለማድረግ ተሞክሯል። በጣም ነው የሚያምረው። እንደዚህ በምታዩት መልኩ ከታች ሰፊ ነገር ላልፈለገ ሰው ቅልል ብሎ እንዲህ በፈርጥ በሚመስል መዋብ የፈለገ ሰው እንደዚህ አይነት ዲዛይኖችን ይዘመጠናል በጣም ነው የሚያምሩት። እንዲህ በምታዩት መንገድ በጠባብ የሚመስል ግን ሰፋ ያለ ዲዛይን በጣም ቆንጆ ነው። ዙሪያውን ተሰርቶ አልቆለት በጣም ቆንጆ ውብ ነው የሚሆነው። የአንገት ዲዛይኑን ደግሞ በፈለጋችሁትና በወደዳችሁት መሰረት ሲሰራ በጣም ያምራል። እናንተ ቆንጆ ነው በምትሉት መንገድ እኛ ሰርተን እናቀርባለን። አልቆለት ሃያ አምስት ሺ ብር ድረስ ይሰራል። የአንገቱን ዲዛይን ከነጠላው ላይ መምረጥ ይቻላል። በምታዩት መንገድ በመሀለኛው በፍሬሙ መሰራት ይቻላል። እናንተ በፈለጋችሁት እና በመረጣችሁት መንገድ የአንገት ዲዛይኑ ነጠላ ላይ ቢሰራ የተለየ ውበት አለው ማለት ነው። ይህን ቀሚስ እንደምታዩት በጣም ሰፊ የሚባል ጥለት ነው። በጣም ሰፊ እስከላይ የሄደ ነው ስፋቱ መነኑም እንደዚህ ሁለት አይና መነን እንዲይዝ አርጎ እንዲሸከመው አድርጎ የተሰራ ነው። መነኑ ራሱ እንደምታዩት በዚህ መንገድ ተሰርቷል። በጣም ነው የሚያምር። እናንተ አንገት ዲዛይኑን ከዚህ ውስጥ መርጣችሁ በፈለጋችሁት መንገድ ተሰርቶ ቆንጆ ነው የሚሆነው ልብሱ አልቆለት ለፕሮግራም ለተለያየ ማጀቢያ ወይም ደግሞ ለተለያየ ሰርግ ፕሮግራም መሆን የሚችል ልብስ ነው አልቆለት ተሰርቶ ሀያ ሺ ብር ድረስ ይሰራል። ሲገጣጠም ደግሞ የተለየ ውበት አለው። እንደምን ከወገብ በታች ዳብል መነን አድርገን ነው የምንሰራው ይህ ልብስ። እንደምታዩት ደግሞ ከዚህ በፊት ኦልድ ሁኖ የነበረ ልብስ ነው። አሁን ደግሞ እንደ አዲስ በዚህ ዲዛይን እና በዚህ ከለር ይዘንላችሁ ቀርበናል። በጣም ነው የሚያምረው። መነኑ ግን እንደምነግራችሁ ሁለት አይና መነን ነው። ቆንጆ ሆኖ መጥቷል። ከዚህ በፊት በተለየ መንገድ ነበረ። አሁን ደግሞ በአዲስ ነገር ይዘንላችሁ መጠናል። በጣም ያምር ነው። ከዚህ በፊት በነበረው ሰውን እንደ አዲስ ደግሞ ክሬት ተደርጎ መጥቷል። ያምራል። እንደምታዩት ሲገጣጠም የተለየ ውበት አለው። እራሱ የአንገት ዲዛይኑን ደግሞ እናንተ በፈለጋችሁት እና በመረጣችሁት ተሰርቶ ቆንጆ ሆኖ ሀያ ሺ ብር ድረስ ይሰራል። ነጠላው ደግሞ ከቀሚሱ ባልተናነሰ የገባበት ጥለት አንድ ዲዛይን ነው ሚሱ የቀሚሱን አንዱ ዲዛይን ገብቶበታል። እንደዛ ሲሆን ደግሞ ነጠላው ቆንጆ ይሆናል ማለት ነው። ቀሚሱ ጋር ሲደረግ በጣም ነው የሚያምረው። የራሱ የሆነ ውበት አለው። እንደምታየው ተሰፍቶ ተቋጭቶ ታጥፎ ሲለበስ የተለየ ውበት አለው ማለት ነው ነጠላው ራሱ በዚህ መልክ እንደዚህ ብሎ ቀርቧል። በጣም ቆንጆ ልብስ ነው። ላይትም ያደርጋል። በነገራችን ላይ ልብሱ ውስጡ ላይ ላይት ያደርጋል። በጣም ቆንጆ ልብስ ነው። ወደዚህ ልብስ ስንመጣ ደግሞ ይህ ልብስ እንደምታዩት በጣም ሚያምሩ ከለሮች አሉት ተወስውሰው የተሰሩ ናቸው። በጣም ነው የሚያምር። እንደዚህ በምታዩት ከዚህ ጋር በሚተፍ ፍላወር በሚመስል መንገድ ከዚህ ጋር ደግሞ ለየት ያለ ያለ ብዙ አይነት ዲዛይኖች አሉት ልብሱ በደንብ ላየ ሰው። ከዚህ ጋርም አለ። ከዚህ ፍሬሙ የተለየ ዲዛይን አለ። ከዚህ ጋርም የራሱ የሆነ ለየት ያለ ዲዛይን አለው። የአንገት ዲዛይኑ እንግዲህ በመሀሉም በዚህም በተለየ መንገድ ሆኖ ተሰርቶ ሲሰራ የተለየ ውበት ይሰጣል። በጣም ቆንጆ ቀሚስ ነው። ሰፊም ጥለት ነው ለፕሮግራም ግን፣ ተገጣጥሞ ሲደረግ ደግሞ የተለየ ውበት አለው። እንደነገርኳችሁ ከለሩ ራሱ የራሱን የሆነ ውበት አለው። በጣም ነው የሚያምረው። ተሰርቷል ቆለት ዋጋውን በጣም ቆንጆ ነው። 18 ሺ ብር ድረስ ይሰራል። እንደምታዩት ልብሱም ሰፊ ነው። የዲዛይኖቹን በጣም ብዙ ናቸው። በጣም ደግሞ ውብ ናቸው። ዲዛይኑን ከዚህ ቆንጆ ነው የምንለው መርጠን የአንገት ዲዛይኑን ኦቪ ተላላፊ አራት ማዕዘን ለየት ያለ ሌላም ሸፒም የተለየ ስራ መሰራት ይችላል። ነጠላውን ደግሞ እንደምታዩት በጣም ሰፊ ጥለት ነው የገባበት። ወርዱ ራሱ እንደዚህ ይዞ አጥፌ ይዞ በጣም ረጅም ነው። ይህን ቀሚስ እንደምታዩት ውስ ውስ በውስ ውስ ሆኖ ዲዛይን የሆነ ልብስ ነው። እንደምታዩት እዚህ ጋር መስቀሎች አሉ፣ እዚህ ጋር ፍላወሮች አሉ። በጣም ያምራል። በጣም የሚያምር ልብስ ነው። ከዚህ ጋር ደግሞ ሌላ ዲዛይን አለ። ከዚህ ጋር እንደምታዩት ለየት ያለ ዲዛይን አለ መሀል ላይ እና ከዚህ ጋር ፍሬም በሚመስል መልኩ ለየት ያሉ ዲዛይኖች አሉት። ማጀቢያ ሆኖ ለመሀሉ እናንተ በፈለጋችሁት እና በመረጣችሁት ያንገድ ዲዛይኑ ይሰራል ማለት ነው። ዳብል መነን እንጠቀማለን ውስጡ ላይ ያው እንደ ሙሽራ ሰፋ ብሎ ጉፍ ብሎ ሲሰራ በጣም ውበት አለው። ሲቀጥል ደግሞ ከውስጥ ዳብል መነን ሲኖር መሸከሙ ላይ ቆንጆ ነው የሚሆነው። ከወገብ በላይም ቆንጆ ሆኖ ተሰርቶ አልቆለት 16ሺ ብር ድረስ እንሰራለን። ነጠላው ደግሞ እንደዚህ እንደምታዩት ሰፊ ጥለት ገብቶበታል። ከቀሚሱ ባልተናነሰ ሰፋ ያለ ጥለት ገብቶበታል ተቋጭቱ አልቆለት ሲሆን ትልቅ እንደዚህ በምታዩት መንገድ ያምራል ማለት ነው። ወደሚቀጥለው ስንሄድ ይህን ልብስ እናገኛለን። በዚህ መንገድ ተሰርቷል። ያው እንደምታዩት ፍላወር በሚመስል መንገድ ተሰርቷል። እዚህ ጋም ሌላ ዲዛይኖች አሉ። እዚህ ጋም እንደዚህ በጣም ቆንጆ ልብስ ነው። ሲገጣጠም ራሱ የተለየ ውበት አለው። ከዚህ ጋም እንደምታየው ሌላ ዲዛይን አለ። ያው ሲሰራ ፍሬሞቹን በዚህ መንገድ በጣም ቆንጆ ናቸው። ያው ቅልል ለማለት የሚፈልግ ሰው በፍሬሞቹ ይሰራል፣ አንገቱ ማለት ነው። አንዳንድ ሰው ደግሞ በጣም ሰፋ ያለ ዲዛይን ይፈልጋል፣ በሰፊ ዲዛይኖች ይሰራል። ለፕሮግራም ያለም ቅልብስ ነው፣ አልቆለት ወድለት። ዋጋም በጣም ቆንጆ ዋጋ ነው። አልቆለት ተሰርቶ 15ሺ ብር ድረስ ይሰራል። ነጠላውም እንደዚህ በምታዩት መልኩ ተሰርቷል። አንድ ዲዛይን ገብቶበታል እስከነ ፍሬም ሆኖ እንደውም ነጠላው ላይ የገባበት። ይህ ልብስ ደግሞ በጣም እንደምታዩት ለየት ያለ ልብስ ነው፣ ደስ ይላል። ከዲዛይኖቹ ሱፍክር ገብቶበታል። በወርቃማ ሱፍክር ታጅቧል። በጣም ነው የሚያምሩ ሱፍክር ናቸው። የተለየ ውበት አላቸው፣ ደስ ይላሉ። እንደምታዩት በፍሬም ውስጥ ሱፍክር አለ። እዚህ ጋር ደግሞ የተለየ ዲዛይን አለው። በመሀል የሚያገናኝ ደግሞ መስቀል መስቀሎች አሉ። በጣም ነው የሚያምረው፣ ሙሉ ተሰርቶ አልቆለት። ሲለበስ ደግሞ እንግዲህ እንደምታዩት የተለየ ውበት አለው። እናንተ በቪ አራት ማዕዘን ሲሰራ ተላላፊ በመረጣችሁት መንገድ አልቆለት ተሰርቶ ወይ በመሃለኛው ወይ በፍሬሙ ሲሰራ የተለየው ውበት አለው። ተሰርቶ አልቆለት 19 ሺህ ብር ድረስ ይሰራል። ከቀሚሱ የአንደኛውን ጥለት ነጠላው ላይ ገብቶበታል፣ አንደኛውን ዲዛይን ማለት ነው። አጥፌኔ ያስኩት ተቋጭቶ ተሰፍቶ አልቆለት ደግሞ ይሄ ሰፊውና የተለየ ውበት ይሰጣል። እንደዚህ በምታዩት መንገድ ማለት ነው። በአላንድ ዲዛይን ነው ከዚህ ጋር ነጠላው ላይ የገባበት ይህ ቀሚስ ደግሞ በጣም ሰፊ ጥለት ነው። በጣም ሰፊ ጥለት ነው። የተለዩ ደስ የሚል ዲዛይን ገብቶበታል እንደምታዩት። አንድ አይነቱ ሆኖ ግን ደስ የሚል ዲዛይን አለው። ተገጣሞጥ ሲለበስ አዎ የተለየ ውበት አለው። በተላላፊ ቢሰራ ደግሞ ይበልጥ ያምራል። በጣም ቆንጆ ልብስ ነው። እናንተ በወደዳችሁት በመረጣችሁት መንገድ የአንገት ዲዛይኑ ተሰርቶ ታያሽብር ድረስ ይሰራል። ሽብር በጣም ሰፊ ጥለት ነው። የአንገት ዲዛይኑ ደግሞ ቀለል ቢደረግ የተለየ ውብ ነው። ሰፊ ጥለት ሲሆን አንገት ዲዛይኑ ቀለል ሲል ነው የሚያምረው። ለፕሮግራም የሚያደምቃችሁ የሚያስውባችሁ ልብስ ነው። አልቆለ ታያሽብር ድረስ ይሰራል ነጠላው ደግሞ እንደዚህ ሰፊ ጥለት ገብቶበት ተሰርቷል። በጣም ነው የሚያምረው። የነጠላውን ግማሽ ዲዛይን አንገት ላይ ቢሆን ደግሞ የተለየ ውበት አለው። እነሱ የአንገቱን ቅርጽ ብቻ መምረጥ ነው የሚጠበቅባቸው። በግማሹ እንደዚህ ሲሰራ የተለየ ውበት አለው። የዚህን ግማሽ አንገቱ ላይ ሲሆን በተላላፊ ደግሞ ሲሰራ የተለየ ውበት አለው። እናንተ በፈለጋችሁት በመረጣችሁት መንገድ ተሰርቶ አልቆለት ሃያ ሺ ብር ድረስ እንሰራለን። ወደዚህ ልብስ ስንመጣ ከዚህ በፊት በደረጃ ነው የነበረ። አሁን ደግሞ ይህና እዚ ጋር ተጨምሮ ፍሬሙ እዛም እዚ ጋር የተለየ አድርገን ይዘመጠናል። እንደምታዩት በዚህ መንገድ ተሰርቷል። መሀሉ መስቀል መስቀል ነገር አለው። እዚ ግን ወርቃማ አለ ብዙ ከለሮች አሉታ። የመሀሉ እነዚህ ደግሞ ማጀቢያዎች ነው። ይህ ነገር በጣም የቆዩ የሚመስሉ ነው ውበት ሰጠውታ። ለለብሱ ዘንባባው የራሱ የሆነ ውበት ሰጥቶታል። በዚህ መንገድ ከዚህም ሌላ ዲዛይን አለ። እናንተ በወደዳችሁት እና በፈለጋችሁት መሰረት የአንገድ ዲዛይኑ ሲሰራ በመሀለኛው ዲዛይን ሲሰራ በጣም የተለየ ውበት ይሰጣል ማለት ነው። በጣም ነው የሚያምረው። ከለሮቹ ራሱ እነዚህ ከላይ የተደረጉት በጣም ነው የሚያምር። ዋጋ አልቆለት ሀያ ሺህ ብር ድረስ ይሰራል። ሀያ ሺህ ብር። ነጠላውም እንደዚህ ከቀሚሱ ባልተናነሰ የማሉና ፍሬሙ ገብተውበት ሰፊ ጥለት ገብቷል። ነጠላው ላይ ረዥም ነው ወርዱም ተቋጭቶ ተሰፍቶ አልቆለት። እንደዚህ ነጠላው ከቀሚስ ባልተናነሰ ጥለት ሲገባ የተለየ ውበት አለው። እነዚህ ፍሬሞችን ተጠቅመው የአንገት ዲዛይኑን ማሳመር ይቻላል። እነሱ የአንገቱን ቅርጽ መምረጥ ብቻ ነው ቢጠበቅባቸው። እናንተ በፈለጋችሁት መንገድ እኛ እንሰራለን። ይህ ልብስ በዚህ መንገድ ተሰርቷል። በጣም ቆንጆ ልብስ ነው። በጣም ቆንጆ ልብስ ነው ራሱ። በጣም ወደድኩት። ደስ ይላል። በጣም ነው የወደድኩት እንደምታየው እዚህ ጋር ያለው ዲዛይን እዚህ ጋር እዚህ ጋር በጣም ለየት ያለ ውበት አለው። ያ እነዚህ ፍላወሮቹ ያምራሉ በጣም በጣም። አዎ ለየት ያለ ልብስ ነው፣ ደስ ይላል። እረ ሰፊ ልብስ ነው፣ ሲደረግ ደግሞ ሲገጣጠም ደግሞ ወይ የተለየ ውበት አለው ማለት ዲዛይኑ ከአንዱ ወደ አንዱ ሲገጣጠም ራሱን የሆነ ደግሞ ሌላ ውበት ይሰጣል። በጣም ነው የሚያምረው። የአንገት ዲዛይኑን በፈለጋችሁት መንገድ ይሰራል። ያው ከዚህ ጋር ባሉት በፍሬሞቹ ዲዛይን ቀለል ለማድረግ ከታሰበ በፍሬሞቹ የአንገት ዲዛይኑን ሰፋ ለማድረግ ከታሰበ ደግሞ በነዚህ በዚህ መሰራት አፍ ዲዛይን መሰራት ይችላል። የአንገት ዲዛይኑ እናንተ በፈለጋችሁት አይ ደግሞ ሙሉ ዲዛይን ገብቶ ካላችሁ እንደዚህ ሙሉ ዲዛይኑ ገብቶ መሰራት ይችላል። ካላ በነጠላው የምንመርጥ ይሆናል ማለት ነው። የአንገት ዲዛይኑ በግማሽ ነጠላው ላይ ስለሚቀመጥ ነጠላው ላይ መምረጥም ይቻላል። ቆንጆ ልብስ ነው። በጣም የወደድኩት እኔ የራሱ ሳየው በጣም የወደድኩት ልብስ ነው። ለፕሮግራም በጣም ያደምቃችሁ። ዋጋውን በጣም አሪፍ ነው ዋጋው አልቆለት እናንተ በፈለጋችሁት መመረጣችሁት ገ ተሰርቶ አሽብር ድረስ ይሰራል። አሽብር የሚያደምቃችሁ ለፕሮግራማችሁ ቆንጆ የሚያደርጋችሁ ልብስ ነው ማለት ነው። ነጠላውም ደግሞ እንደዚህ በምታዩት መንገድ ጥለቱ ሰፊ ሆኖ ገብቶበታል። ራሱን የቻለ የተለየ ውበት አለው ማለት ነው። ተቋጭቶ ተሰፍቶ አልቆለት ደግሞ እንደዚህ ታጥፎ ሲለበስ የተለየ ውበት አለው ማለት ነው። አብራችሁን ስለ ቆያችሁ ጋር ገና አመሰግናለን። ሁሌም እንደምላችሁ ስልኮቻችን ስክሪን ላይ እና የኮመንት የመጀመሪያ ቦታ ላይ ይቀመጣሉ። ብትፈልጉ በቀጥታ ስልክ፣ ብትፈልጉ በሶሻል ሚዲያዎች፣ በሁሉም ማለት ነው እየደወላችሁ ኦርደር ማድረግ እችላላችሁ። አድራሻችሁ ብቻ እንጠይቃችኋለን። ጥንቅቅ አድርገን ሰርተን ባላችሁበት በእርግጠኝነት እናደርስላችኋለን ማለት ነው። ሳምንት አዳዲስ ነገሮች ይዘን ከዚሁ ከህዊ ሀበሻ ደግሞ እንጠብቃችኋለን። መልካም ሳምንት ይሁንላችሁ። ቸር ያገናኘን